ቀጣዩን ፓርቲ ጀላችሁ መጥች ያለው ኤፍራታ ጀግናዋ ያፌትን አነቀችው። ያፌትን ስታንቀው ሎሊስ ደግሞ በጣም ደነገጠች። የደነገጠችበት ምክንያት ምን እንደሆነ የምነግራችሁ ይሆናል። ይህንን ቪዲዮ በላይክ ጀምሮ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የአገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝትርፍ ይበልላችሁ። አገራችንን ሰላም ያደርግልን። በያላችሁበት ስፍራ እግዚአብሔር ይጠብቃችሁ። እናም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቪዲዮን በመሀል በመሀል አስገባላችኋለሁ ከቻላችሁ እስከ መጨረሻ ለመከታተር ሞክሩ ማለት ነው። እንዲሁም ይዤ የምመጣውን አዳዲስ ቪዲዮች፣ አዳዲስ መረጃዎች ወደ እናንተ እንዲደርስ ሰብስክራይብ በማድረግ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እናም ዛሬ ላይ ኤፍራታ እንደ ወንድ እያጫወታት ነው። ምክንያቱም እንደ ወንድ የሚያጫወታትን ነገር እያንዳንዱን ነገር የምነግራችሁ ይሆናል ማለት ነው። እናም ደግሞ ሎሊት የደነገጠችበት ምክንያት ያፌት አለቃዋ እንደሆነ ነው የምታውቀው ማለት ነው። ያፌት አለቃዋ እንደሆነ ነው የምታውቀው እናም እንዳልኳችሁ ኤፍራታ ያፌትን ስታንቀው በጣም ተደናገጠች፣ በጣም ግራ ተጋባች። እንዴ ይሄም ሊሆን አይችልም፣ እንዴት ይሄን እንዴት ብትሆን ነው? በቃ አለቀዋ ስለሆነ ማለት ነው ሎሊት ግራ የተጋባችው። እናም ያም ይሄም ሆነ፣ እንደ ወንድ እያጫወታት ነው አሁን ለኤፍራታ። ያም በባለፈው ቪዲዮ እንደተመለከትነው ነው፣ መረጃዎችን ቀስ በቀስ እየለቀመች ወደ ስልኳ አዘዋውራለች። እንዲሁም ደግሞ የስራ ባልደረባ የያፌት የስራ ባልደረባው በደወለበት ሰዓት ስልክ ቁጥሩን ጭምርም ወደ ስልኳ እንዳዘዋወረች በባለፈው ቪዲዮ ተመልክተናል ማለት ነው። እናም ለዛ ነው አሁን ላይ ምንም አይመስላትም። የሚገርማችሁ ነገር ያፌት ራሱ ጠርጥሯል። ያቤት በመጀመሪያም ጠርጥሯል። ከዚህ በፊት ያው ለናታን ብላ መስዋዕት ብትከፍልም አሁንም እውነት ለመናገር ለናታን ነው መስዋዕት እየከፈለች ያለችው። ነገር ግን አሁን ላይ ቀስ በቀስ እያንዳንዱን ነገር እያጣራች ነው የሚገርማችሁ ነገር። እና በቃ አሁን ላይ ምንም ነገር አታላ ወይ ደግሞ በየትኛው መንገድ ሁሉንም ነገር የራሷን ለማድረግ ነው። ምክንያቱም ከዚህ በፊት ምንም ነገር አጥቼ ምንም ነገር ተሰቃይቼ ከቤዛ የተረፈውንም ልብስ እየለበስኩም ምንም ነገር ሳይኖረኝ ውዳቂ እየተባልኩኝ ከመንገድ እየተገኘች ሰው እየተባልኩም እየተሰደብኩም ሲያንቋሽሾኝም ኖር ያለው ነገር ግን አሁን እያንዳንዱን ነገር ከአንተ ጋር እኩል የመካፈልም የመስራትም ግዴታ ስላለብኝ ወደ ድርጅትክም መግባት አለብኝ እያለች እኩል ከያፌት ጋር ትከራከራለች። ነገር ግን ያፌት ደግሞ ግን የምትናገሪውን እየታወቀች ነው ግን እየተናገርሻለሽው ታውቆሻል። እኔ እኮ ያፌት ነኝ አላት። እንዴ ብትሆንስ፣ እንዴ ብትሆንስ፣ ሚስትህ እኮ ነኝ። ቆይ እንደዚህ የሚያደርገሽ ምን አግኝተሽ ነው? ቆይም ምን ብትሆኝ ነው? ምንድነው እንደዚህ እያደረገሽ አለሽው። እንዴ ኤፍራታ አልታወቀሽም እንጂ ተቀይረሻል አላት። አይ አንተማ እኮ ሁሌም እንደጠረጠርክኝ ነው። እኔ ምንም የተቀየርኩት ነገር የለም አለች። ግን እንደዚህ ልትሆን የቻለችበት ምክንያት ባለፈው ቪዲዮ የምታስታውሱ ከሆነ ያው እሱ በዛን ሰዓት ደግሞም ስለነበረ ራሱን ስቶም ስለነበረ የተወሰኑ መረጃዎችን ቀጥታ ወደ ስልኩ አስተላልፋለች። የሚገርማችሁ ነገር ማለት ነው። እናም በዛን ሰዓት ምንም የሚያውቀው ነገር የለም። አሁን ላይ እንደዚህ በቃ ደፍራ ለመናገር ደፍራ ከቤት የምትወጣበት ምክንያት ለምን እያንዳንዱን ነገር ቀስ በቀስ እያጣራች ነው። ግን እሱ ምንም የሚያውቀው ነገር የለም። እናም የሚገርማችሁ ነገር እንደዛም ሆናም ያው ከሱ ጋር ያው በጥላቻን በጸብም ቢኖሩም በትዳር ህይወት አሁን ላይ የኖሩ ነው። ግን ይሄና ተፋቅረቱ አዱ አይደል የተጋቡት ሁላችንም እናውቀዋለን። እናም ናታንን ለመታደግ እና ናታን እንዳይከፋባት ስለፈለገች ነው፣ ማን ኤፍራታ ማለት ነው። ለደቂቃ ናታን እንዲከፋባት አትፈልግም። እናም ለሱ ስትል ብታገባም፣ አሁን ግን እያንዳንዱ ነገር እያንዳንዱ ነገር በጄ ካስገባው በኋላ የታገቱትን ሴቶችን ካስፈታው በኋላ ይሄንን ቤት ደግሞ አሳልፌ ለማንም ሰጠው፣ ለናታን ሰጠዋለው። ከዛ ያፌትን አሳስረዋለው ብላለች። የሚገርማቸው ነገር አሁን ላይ የሚገርማቸው ነገር እያንዳንዱን መረጃ ቀስ በቀስ እየሰበሰበች ነው። ግን ያፌት የመጀመሪያዋ ኤፍራታ ናት ብሎ እየተንከባከባት ነው። እንዲህ ምን ችግር አለው? አንቺን የምትፈልጊው ነገር በሙሉ ኔ ለማድረግ ዝግጁ እኮ ነኝ፣ የኔ ንግስት፣ የኔ ሚስት እያለ ይንከባከባታል። እሷ ግን ቅንጣት ያህል ቦታ የላት፣ ሁላችንም እናውቃለን። ምክንያቱም ከልጅነቷ ጀምሮ የምታፈቅረው ናታንን ነው። ናታንን ደግሞ በጣም ያፈቅራታል። ለናታን ስትል ብዙ መስዋዕትን ከፍላለች። ቤዛ በዛን ሰዓት ናታንን ስለምታፈቅረው በጣም በጣም አሰቃይታታለች። የፍራታን ከያፌት ጋር ሆና ማለት ነው። የሚገርማችሁ ነገር፣ ነገር ግን አሁን ላይ ቤዛ ደግሞ መቀየሯ በጣም ደስ ብሎኛል። በጣም ተቀይራለች። በጣም መልካም ትሆናለች። በዛን ሰዓትም ቤዛም ወዳ እንዳልሆነች ሁላችንም እናውቀዋለን። ያው ፍቅር ከባድ ነው፣ ፍቅር ሀያል ነው፣ ፍቅር ብዙ መስዋዕትን ያስከፍላል። ፍቅር የሰው ሕይወትን እስከ ማጥፋት ድረስም ያዳርሳል። የሚገርማችሁ ነገር እና ከዛም ሲቀጥል ቢኒ እና አቤል። አቤል ማለት የያፌት ያክስቱ ልጅ ነው፣ የያፌት ያክስቱ ልጅ ነው እና ሁለቱ ይጣላሉ የሚገርማችሁ ነገር ሁለቱ የሚጣሉበት ምክንያት በጽዮን ምክንያት ነው። ይሄ አቤል ጽዮንን ይወዳታል። አቤል ጽዮንን ይወዳታል። ቢኒያም ደግሞ ጽዮንን በጣም እንደሚያፈቅራት ሁላችንም እናውቃለን። ደግሞ ጽዮን ከማስታወሷ በፊትም ቢኒያም ይወዳታል። እውነት ለመናገር ግን በዛ አንሳት አትቀርበውም፣ አትቀርበውም ነገር ግን ማስታወስ አንድ ሰሞን ማስታወስ አትችልም ነበረ። እሱም በማን ምክንያት ነው? በሎሊት ምክንያት ነው። በሎሊት ምክንያት ነው። እና ሎሊት ከግድግዳው ጋር አጋጭታት መሬት ላይ ስትወረውራት ጭንቅላቷ ተጎድቶ ነበረ። እና በዛ ምክንያት ሆስፒታል የተወሰነ ጊዜ ተኝታ ነበር። እንደውም የተወሰነ ጊዜ ማስታወስ አትችልም ተብላ እስክታገግም ድረስ እሷንም ለመንከባከብ ወደ ቀድሞ ማንነቷ ለመመለስ ሲል ቢኒያም በጣም ብዙ መስዋዕት ከፍሏል። በዛ ምክንያት አፈቀራት። የሚገርማችው ነገር እሷም አፍቅራው ነበረ። ለደቂቃ ራሱ ስልክ የማይደውል ከሆነ ትናደድ ነበረ። በጣም ትበሳጭ ነበረ። እንዲህ ምን አግኝቶ ነው? ምን ሆኖ ነው? ለምንድን ያልደወለልኝ? ምን አስቦ ነው? በጣም ስትጨናነቅ ነበረ። የሚገርማችሁ ነገር። እናም በዛ ቅስፈት ውስጥ ቢኒያም አፈቀራት። ካፈቀራትም በኋላ መስጋት ጀመረ። ስጋት ውስጥ ገባ። ለገኒም ሲነግራት ነበር። የሚገርማችሁ ነገር ለገኒም ሲነግራት እባክን ልጄ አይዞክ፣ ለምን እንደዚህ ትሆናለህ? ፍቅር እኮ ሀያል ነው አውቃለሁ፣ ለምን ትጨናነቃለህ? ሁሉም ነገር እኮ ይስተካከላል፣ እባክን አይዞክ ልጄ እያለችው ቢኒን ገኒ ታበረታታዋለች። ከዛም እኔ እኮ እሷ በዛን ሰዓት ማስታወስ በማትችልበት ሰዓት አፈቀርኳት፣ እሷ ወደ ቀድሞ ማንነቷ ስትመለስ እኔም ብትከዳኝስ ሲል ነበረ። እውነት ለመናገር አሁን ላይ ሲሆን ማስታወስ ከጀመረች በኋላ ቢኒ መጥቶ አጠገቧ ሲቆም ራሱ በቃ እኔ እንጃ፣ ፊቷን ቀይር ነው የምታደርግበት። ስልክ ሲደውላት አታነሳ። ምክንያቱም በዛን ጊዜ ያፈቀረችው ማስታወስ አትችልም። ሁላችንም እናውቀዋለን። ሁላችንም በደንብ አድርገን እናውቋለን። በዛን ሰዓት ምንም ማስታወስም ስለማትችል በጣም ፈታ ያረጋት ነበር፣ ዘና ያረጋት ነበር። የምትፈልግበት ቦታ ይዟት ይሄድ ነበር። ተሸከመኝ ስትለው ይሸከማት ነበር። የሌለ ላይፍ እያሳለፉ ነበረ፣ ደስ የሚለው ነገር ማለት ነው። እና እንደዛ ሆኖ ሳለን አሁን ላይ ማስታወስ ሲጀምረው ቢኒ ከነማንነቱን የረሳቸው የሚገርማቸው ነገር ቢኒ መጀመሪያም ጠርጥሯል። እሷ እንደዚህ እንደምትሆን ጠርጥሯል። እውነት ለመናገር ጠርጥሯል። በደንብ ነው የጠረጠረው እንደዚህ እንደምትሆን ያውቃል። ማስታወስ እኮ ከጀመረች እኔን ከነ ማንነቴን እንደምትረሳኝ እርግጠኛ ነኝ። ግን ገኒ ምን ማድረግ አለብኝ ብሎ ገኒ ስጠይቃት፣ ገኒ ደግሞ ፍቅር ኃያል ነው አውቃለሁኝ፣ ነገር ግን እባክን ልጄ አይዞክ ቢኒ እያለችውም እያበረታታችው ያው እንደተባለው ከማስታወስ ከጀመረች በኋላ ስልክ ሲደውላት ማንሳትን ቢያለች እና አሁን ላይ ቢኒ በጣም ከፍቶታል። የቢኒ ደግሞ ያው ሳይንስ አቤል ደግሞ ቀጥታ ጽዮንን ማታገናኘኝ ከሆነ አለቅህም እያለ ከዳግም ጋር ሲጣላ ነበር። ዳግም ደግሞ የኤፉዬ ወንድም ነው፣ የኤፍራታ ወንድም። እናም እሱማ ሊሆን አይችልም እንዴ ተረጋጋ ጊዜ ወስጄ አስቤበት መልስልሃለሁ ምን አስበክ ነው ብሎ ሲመልስለት፣ እናም ደግሞ ቢኒያም ይሰማና ከቢኒያም ጋር መጣላት ይጀምራሉ። ቢኒያምም ጽዮንን ያፈቅራታል፣ አቤልም ደግሞ ጽዮንን ያፈቅራታል። የሚገርማችሁ ነገር ነገር ግን ጽዮን የምታውቀው ነገር የለም። አሁን ላይ ማስታወስ ጀምራለች ሳታስታውስ በፊት የተፈጠረውን ነገር የምታውቀው ነገር የለም። ግን ቢሆንም ከቢኒ ጋር እንደምትቀራረብ ውስጧ ያውቃል። ውስጧ በደንብ ነው የሚያውቀው። እና በባለፈው ራሱ አጠገቧ ቁጭ ብሎ ፊቱን እንደዚህ አዙረው ማለት ነው። ወደዚህ ዙር ምን ሆነክ ነው? ቆይ ያንተ ምንድን የተፈጠረ ነገር አለ ስትሉ አይ ምንም ምንም አላት። ግን እኮ ብዙ ነገር አውርተዋል፣ ብዙ ላይፍ አሳልፈዋል። ግን እሷ በቃ ረስተዋለች ምክንያቱም ወደ ቀድሞ ማንነቷ ተመልሳለች። ከዚህ በፊትም እኮ ከቢኒያን ጋር ምንም አይነት ቀረቤታ የላቸው ግን ይሄ ጉዳት ከደረሰባት በኋላ ነው ሲንከባከባት ምን ሲላት፣ የእውነት ፍቅር ያዘው ማለት ነው። ግን እነሱ ሁለቱ አንድ እንደሚሆኑ ተስፋ አደርጋለሁ። ምክንያቱም አሁን ላይ ጽሆ ማስታወስ ስለጀመረች በጣም ደስ ብሎኛል። እያንዳንዱ ነገር ማስታወስ ጀምራለች። ወደ ቀድሞ ማንነቷ ስለተመለሰች በጣም ደስ ብሎኛል። እናም ሲቀጥል አቤል ደግሞ ባለፈው ያፌትን ይህንን ጉዳት ያደረሰበት ምክንያት ከዳግም ጋር ተመካክሮ ነው። ከዳግም ጋር የተመካከሩት ዳግም ማለት የኤፍራታ ወንድም ነው። እኔ እህቴን በጣም ስላሰቃየብኝ አንድ ነገር ማድረግ አለብኝ ሲል ይሄንን ሀሳብ ያመጣው ዳግም ነው። ይሄን ሀሳብ ዳግም ሲያመጣ አቤል ደግሞ እንደዚህ አለው፣ ችግር የለም ለሱ አታስብ። ነገር ግን አለው፣ ነገር ግን ሲለው ምንድን ነው አለው፣ ጽዮንን ማለት ነው። ጽዮንን የምታገናኘኝ ከሆነ ከጽዮን ጋር አብረን እንድንሆን የምታደርግ ከሆነ ይሄንን ዘዴና ይህንን መላ ከፈጠርክ ችግር የለውም፣ አያሳስብክ እኔ ራሴ የማስተካክለው ነገር እኔ አውቀው እናም አቤል የአፌት ያክስቱ ልጅ ማድረግ ያለብኝን እኔ አደርጋለው አያሳስበህ ችግር የለውም ብሎ ዳግምን አሳመነው። ዳግም ደግሞ ኤፉዬ በጣም ስለተሰቃየች ከልጅነቷ ጀምሮ ስለተጎዳች ስቃይዋን፣ ጉዳቷን በጣም ስላሰበላት ስላዘነላት የአፌት ላይ ጥቃት ለማድረስ በጣም ሲያቅድ ነበረ። ነገር ግን አቤል ደግሞ ከዚህ በፊት የአፌት አስፈራርሶታል፣ አንገቱን አንቆ ጽዮን ጋር ደረስክ ማለት እወቅ፣ ውርድ ከራሴ ብሎ አስፈራርሶታል። እና አንደኛ ያኛውም በዛን ሰዓትም እልክ ይዞት ነበረ። ሲቀጥል በጽዮን ደግሞ ሲመጡብኝ እኔ ማንንም አልምርም ብሎት ነበረ ያፌት። በዚያም የተነሳ በጣም ተናዶም ስለተነበረ ስሜታዊ ሆኖም ስለነበረ ቀጥታ አደጋ ደረሰበት፣ ጉዳት ማለት ነው እናም በጣም መሽቶ ነበር በጣም ጭለማ ነበረ ማን አደጋ እንዳደረሰበት ማን እንደወጋው ያፌት እስካሁን ድረስ የሚያውቀው መረጃ የለውም እናም እንደዛ ሆኖ ሳለ ማለት የምፈልገው ምንድን ነው አቤልም ይሄንን ይሄንን ነገር ያደረገው እና ይሄን ምስዋዕት የከፈለው ለማን ሲል ነው ለጽዮን ነው የሚገርማችሁ ነገር እናም ደግሞ ቢኒ ከዚህ በፊት ደግሞ በጣም ሲንከባከባት የነበረው ተሸከመኝ ስትለው የትም ቦታ ውሰደኝ ስትለው ሲወስዳትም ወደዛም ወደዚህም ሲንከባከባትም የነበረው እንዲሁም አሟት አክም ቤትም በጣም ሲንከባከባት ነበረ። እሱም ደግሞ ስለሚያፈቅራት ይሄን ምስዋት ከፍሏል። ነገር ግን እኔ እንደማስበው ከሆነ አሁንም በጣም አቤል ልሁስ ገብቶ ከዳግም ጋር እየተከራከረ ነው። አሁኑኑ አምጣልኝ ጽዮን ሲለው ይሄማ ሊሆን አይችልም፣ በፍጹም በፍጹም ሊሆን አይችልም፣ በፍጹም ሊሆን አይችልም። ጊዜ ስጠኝ፣ አስቤበት እነግርሃለሁ ቢለውም፣ በፍጹም እኔ ደግሞ አልምርህም። ይህንን ነገር እኔ ምስዋት እየከፈልኩ ያለሁት በዛን ሰዓት በያፌት ሌሄን አደጋ ያደረስኩበት ምክንያት ጽዮንን አመጣላለሁ ብለኸኝ ነው። ስለዚህ አሁኑኑ ጽዮንን አምጣልኝ ብሎ ያው ሁለቱም ተፋጠዋል። ሲፋጠጡ፣ አስቤበት እነግርሃለሁ፣ አሁን ግን አልችልም አለው ማለት ነው። ዳግም የኤፍራታ ወንድም የፉዬ ያው ሁላችንም እንደምናውቀው አሁን ላይ በጣም በቃ ጀግና ሆናለች። ያፌትን እያስፈራራችው ነው። የተለያዩ መረጃዎችን በእጇ ይዛለች። ከራሷም ማሳልፋለ ጽዮንም ሰታለች። ምንም ነገር ቢፈጠር ያ መረጃ የጽዮን እጅ ላይ ገብቷል። የሚገርማችሁ ነገር ይሄ እኮ በጣም ትልቅና ከባድ መረጃ ነው። አሳልፈሽ የሰጠሽው ቀላል መረጃ እንዳይመስልሽ። ስለዚህ ተጠንቀቂ። እኔ ይህንን መረጃ ለማንም አልናገርም አልተነፍስም ብላለች ጽዮን። ጽዮን እኮ አሁን በጣም ተቀይራለች የመጀመሪያ ጽዮን ናት። ያው ሁላችንም እናውቃለን፣ መጀመሪያ ጽዮን ምን እንደሆነች ሁላችንም እናቃለን። በጣም ጎበዝና በጣም ኃይለኛ ታታሪ ናት። እና በጣም ምን ልበላችሁ፣ እና ይሄንን መረጃ ጽዮን ደብቃ ይዛለች፣ ለጽዮን የሰጠችው ምክንያቱም አሁን ስልኳም እሷም ከያፌት ጋር በስዳሪ ወስ ቢኖሩ፣ ነገር ግን ያለውን ነገር በእጇ ለማስገባት ከዚህ በፊት ያሰቃያትን ከዚህ በፊት ያንገላታትን ከዚህ በፊት ያፌት ናታንን ያሰቃየውን እያንዳንዱን ነገር ለማስከፈል ዝግጁ ይሆናለች። ምክንያቱም እኔ ያፌትን ማግባቴ ይጠቅመኛል፣ እማስተካክለው ነገሮች ብዙ ነገሮች አሉ ብላ ነው ያገባችው። አንደኛ ሁለተኛ ደግሞ ሁላችንም እንደምናውቀው ያው በመጀመሪያ ለናታን ስትል ነው። ሲቀጥል ማስተካከል ያለብኝ ብዙ ነገሮች አሉ ብላ ነው። አሁን ላይ በቃ ምን ልበላችሁ፣ ምን ልበላችሁ ኃይለኛ ሆናለች። ቤት አትቀመጥም። ስትመጣ የምትናገረው ቃላት በጣም እየሰጋ ነው፣ በጣም እየሰጋ ነው። ያፌት በጣም ስጋት ውስጥ ገብቷል፣ ግራ ተጋብቷል። በቃ እንደዚህ የሚያደርጋት ነገር ምንድን ነው እያለ ነው። ሎሊት ደግሞ አለቃዬ እያለች ያሁላችንም እናውቃለን፣ በጣም አቃጣሪ ናት። የተፈጠረው ነገር ታቃጥራለች። ሌላው ይቅርና የናታን አባት በመሞቱ ራሱ አቃጥራለች። ግን ያፌት ምን ሊፈልግ እንደሆነ ምን ሲፈልግም እንደነበር የሚገርማችሁ ነገር የናታን አባት መሞት አልነበረበትም ብሎ በጣም ሲበሳጭ ነበረ። የሆነ ነገር አለ አሁንም ማለት ነው። እና ያው ሎሊት ወደዛ ወደዚህ ወሬ ወደዛ ወደዚህ ታመላልሳለች፣ ለማጋጨት በቃ እነሱን ለማያያዝ እኔ ይገርመኛል፣ የሎሊት ነገር ማለት ነው። ድራማ ቢሆንም ይገርማል ማለት ነው። የሎሊት ነገር በቃ ወደዛ ወደዚህ ወሬ ማመላለስ እንዳልኳቸው፣ የሎሊት ስራ ወሬ ማመላለስ ነው፣ ወደዛ ወደዚህ ማለት ነው። በቃ ስራዋ ነው። ሲቀጥል ደግሞ እሷም አሁን ላይ ትንሽ ተሽሏታል። ገኒ ስትመጣ ተኝታ ነበር። ከዛም ወይኔ ወይኔ ወይኔ ኔ፣ ሽንት ቤት ሊሄድ ነው ተኝ ተኝ እያለች ስትሮት፣ እንዴ ምን ሆና ነው? በሰላም ነው? እንዲ ገኒ ያለቻት፣ ረ፣ ምናውቀው ነገር የለም። ሰሞኑን በጣም አሟት አለ ሆዴን እያመኝ ነው እያለች ነው ስትል ከዛ ቤዛ ቤዛ ለገን የነገረቻት ሆዷን እያመማት ነው ግን አላውቅም በምን የተነሳ እንደሆነ ብትልም፣ ያው ጽዮን ሚና እየተጫወተችባት ነው። አሁን ላይ በጣም እየተዝናናችባት ነው በሎሊት ላይ ምክንያቱም ከዚህ በፊት በእሷ ያደረገችውን ድርጊት እያስከፈለቻት ነው። ሎሊት ምንም የምታውቀው ነገር የለም፣ ግን ይህንን ሚና እየተጫወተች ያለችው ጽዮን ናት። ማንም ሰው አያውቅም። እናም እኔ እንዳንቺ አልሆንም፣ እስኪ ፍሬጅ ውስጥ ሎሚ ካለ ሎሚ ካለ ልስጣት ብላ ሎሚውን ጨምቃ በኩባያ አድርጋ ለሎሊት ይዛላት መጣች። ሎሊትም ጠጣች። ከጠጣች በኋላ ይህንን መርዶ ናታን ሰምቶ በጣም ተበሳጭቶና እያለቀሰ ወደ ቤት ሲመጣ ገኒም ደንግጣ እሱን አልጋ ላይ አቅፈው አይዞክ ልጄ አይዞክ እያለችው ስታበረታታው ወሬውን ሰምታ ህመሙ ለቀቃት መሰለኝ እየሮጠች ወጥታ ይህንን ቀጥታለ ያፌት ትናገራለች። ያፌት ደግሞ ተበሳጭቶ ሊሞት እናም በዛን ሰዓት ኤፍራታ ደግሞ የሌለ አክት እያሳየች ነበረ። የሚገርማችሁ ነገር እኔ አውቄያለሁ፣ ምክንያቱም ከዚህ በፊት እሷ ተናግራለች። በነገራችን ላይ በደንብ ተናግራለች። የማስተካክለው ነገሮች አሉ። ወደው አፍቅረው እንዳልሆነ ሁላችንም እናውቀዋለን ማለት ነው። እናም በቀጣይ ምን ሊፈጠር ይችላል በሚለው ሁላችንም የምናየው ይሆናል። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ለዚህ ቻይነል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እና ጀግናዋ ኤፉዬ ያፌትን አንቀዋለች። ሎኒትም ያፌት በመታነቁ በጣም ተደናግጣለች። የተደናገጠችው ምክንያት አለቃዬ እያለች ያው ታሽጋብጥ የለ ወደዛ ወደዚህ ወሬ ታመላልስ የለ እና በዛ ምክንያት ነው የደነገጠችው ማለት ነው። እናም ኤፉዬ ያው አቅዳ ስባ ስለተነሳችበት ነው። በጣም ወዳችኋለሁ። ባይ ባይ።